እኔ ማድረግ የምፈልገው እናቷን እሷን ለብቻ አገናይቶ አነጋግሮ ሶልቭ ማድረግ። ያለችበት ሀገር ኦርቶዶክስ ናት አለ ቄሶች፣ ሽማግሌዎች ልከን ሶልቭ እንዲደረግ። ምክንያቱም አቢውዝ ተደርግ ያለው እያለች ነው ዳለቻ። ማማር አቢውዝ አድርጋኝ አድርጋኛለች ህይወቴን በሙሉ እናንተ እራሷን ብታጠፋስ ዳለች። ነገር ማማቦ ብዙ ነገር ይኖራል ማለት ነው ማናውቀ ብዙማናቆ አለቻንም። እች ሴት ጥቁር ወንድ፣ ነጭ ወንድ፣ አረንጓዴ ወንድ ይዛ ቤት እየገባች ፊት ለፊቷ ህፃን ልጅ እያለች ትለጠለጥ እንደነበረ ይሆናል፣ አናውቅም። እናት ሲንግል ማም ከሆነች የሲንግል ማም ያለው ልጆቻቸው ባለጌ ነው የባለጌ ልጅ ዘሩ ሁሉ ማለት ቱመኖች ሁሉ ባለጌዎች ናቸው ዘራፊዎች። እና እኔ እነሱን እዚህ ላይፍ ውስጥ አላስገባም። ቲክቶክ ላይ ምናምን ያልሽውን እኔ ብዙ ቲክቶክ አልገባም፣ አላየውም። ዩሊ ዩቱብ ነው የማየው ነገረሻለኝ። እሱም ቢሆን የውጭ ዜጋ ሞቢዎችን ምናምን፣ እኔ ግን የዚህ አገር ቢሆን እንዳንዴ ከሳበኝ ጀምሯል ምናምን እንጂ፣ እና ሌሎች ሌሎች ነገሮች ነው የማደርገው አይዶን ሀፍ ታይም

ያገኛ እኛ ቆርጠናል ከእንደዚ አይነት ተራ ሰው ጋር። እሷም ነች ጀምራ ያዋረደችን። እሱ ነገር ከትንሽ ጊዜ በኋላ ይረሳል። እና ታይታይታ ያትበኝ ፕሌስ እና አደው ወደም ነው ምች። እና እሱ ሌባ ነው። መለመን ከፈለገ ለራሱ አይለምንም። ካምፕ ውስጥ እንትን ተንስ ተቀም ተጠገኛ ሆኖ ጥንት ቤት ውስጥ እንትን የለ እሳት ማንደጃ እንኳን ትንሽ ኤሌክትሪክ እንትን የሌለ ቦታ እዛው

እና ከበር ዘመድ የምንሆን ከሆነ ስለሌላ ነገር እናውራ። እሱ ልጅ ፀጉሯ ምናምን አባቷ ገባት አብልታት አጠጥታ እና ዝም ብላ የራሷ ላይፍ ደረብ በደረብ እና አፋችን ትናንት አጥበች ጸጉርሽ፣ እንደገና ባክቱ ኖርማል ብያታለኝ። በደንብ ሄደሽ ጸጉር ሰርተሽ ተደሮ አርጊ፣ ፍሬዝ አርጊ ብያታለኝ። እና ይሄ መተኮስ ምናምን ጸጉር ይጨርሳል። የምን ስታይል፣ የምን ስታይል ነው? ስታይል አርገሽ ማደነች ምንድነች? ምልሽ የደደብ አስተሳሰብ ነው። እንዲ አርጊ፣ እንዲ አርጊ የሚሉ ሰዎች እና እኔ የፈለጉትን ይበሉ። ስለዚህ ኔ አይጨንቀኝም። እሷን መሰደብ ከፈለገች

ሌላ ላሰማችሁ። እናት እንደት እንደምትሳደብ ማየት ፈልጋላችሁ? በስልክ እየደወለች ላሰማችሁ። በጣም በጣም ተራጋጭ፣ እኔ መስማት ፈልጋለሁ። አዲስ ተራጋጭ ስለሆነች አማራ እየወዳ ብቻ ነው ነው። እኔ ኦሮሞን አልሰድብም፣ ትግሬን አልሰድብም። አላምንም በዛ ገባ አላምንም፣ ግን ቲፒኤልኤፍ ዲጂታል ወያሌ ዲጅታል ወያኔ ታንቀሙት ከፈለግ። ዲጅታል ወያኔ ስል የምትንጫጫ ትግሬ ተንጫጫ፣ ምን አገባ ስለ ዲጅታል ወያኔ? እናትህን እያስራ በላለ እድሜ ለአብይ፣ ዶክተር አብይ አህመድ አለን፣ እንዲ ውሃ ያስገባላችሁ። ውሃ አልነበረም እኮ ዳለች ትግራይ ውስጥ ውሃ የሚጠጡት ውሃ አብዛኛው ቦታ። ስለዚህ እዚህ ጋ እየመጣችሁ አታሽቀብጦ፣ የጁንታ ልጆች እናንተ፣ የወያኔ ልጆች እናንተ፣ ተከፍሏችሁ ነው። እናንተ ማ ምን ችግር አለባችሁ? አሜሪካ ቤት ገዝተህ መኪና ገዝተህ ትኖራለህ። አስመሳይ ሁሉ አንድ ነጥብ አምስት ሚሊዮን ሰው ሞቶብህ እንኳ የምታሽቃብጥ አሽቃባጭ፣ እንደዚህ አይነት ቆሻሻ እንትን ውስጥ የምትገቡ ዴዚ አማራ ደም አለባት ሲባል ጠምቷቸው ሊጠጡት እኮ ነው። ሊመጡት ሊመጡት እኮ ነው የመጡት። ታውቃለህ አይደለ? አ ምንድን ነው ያለ እሱ ልጁ ወስጄ ደፍሬ አርጄ የሆነ ቦታ ነው የምጥልልሽ አላት። በውስጥ እናቲቱና አሌክስ በጣም ነው የሚሰዳደቡት። ታውቃለህ

ይወዱኛል ፎን ካኮንኝ አም ኬንዲ፣ አይስክሪም፣ ጫማ ምናምን ረግጥልሻለው። ምሙሽ በቃ እኮ ነው። ቻባ ዳለቻ እንዳትሞኝ፣ እንደ ጥላሁን ገሰሰ ነው የሚያርዱ። አንዴ ጥላውን ገሰሰ ቆይ፣ ያ የጉዳት ደርሶ ነበር። አንገቱን አርዳን የገደለችው አሉ። በእናትህ አንገቱን ታርዶ እግሩን ተቆርጦ የማይሞት ማነው ሲባል፣ እሱ ኦሮሞ ነው። ጥላውን ገሰሰ ይሁላችሁ ጋር እኔ ትግሬን እኔ ትግሬን አልጠላም ግን፣ ህዋሀት ማለት ግን ዲጂታል ወያኔ ማለት ግን የኢትዮጵያ ካንሰር ነው። ኦሮሞና አማራን ያባላ

ቆየንኩ ታፕታፕ አድርጉ፣ ታፕታፕ አድርጉ። ያ ታፕታፕ እያደረጋችሁ ፍላጎታችን እየጨመረ ነው። መስማት አንተ ነው ከወለድክ በኋላ እቺ ናት እንግዲህ እኔ ከወለድክ በኋላ ልጅህን ነው የምደክናት እያለች

እ እዚያ አካባቢ ብዙ ሴቶች እንደዚያ ናቸው። ፋክት አሳየሀለሁ ከፈለክ። አዜብ በን ሽፈራው ሽጉጤ ነበረ እን የሚላትም ያወጣት ታውቃለህ። ንግሥ እየ መሌ ያወጣው ይባላል። ከዛ መሌ ባይዘው ጭንቅላቱ የታመመው በዛ ነው፣ ካንሰር የያዘው መሌም ያራዳረኝ ናት። ጫወታለች ልስን ዳንቻ ቢሊድ ሚ ነው

አውርዲላት ዲላት እያሉ አንበሳ ምናምን እየተወረወረላት በረው ትራገጥ፣ ኤርትራ ስትራገጥ ነበር። ሲጋ አንበሳ ምናምን ነገር በቃ ገብቶሻል። የሆነ በአንድ አንበሳ አምስት ቀን ስድስት ቀን ነው የሚራገጠው። በጣም ርካሽ ነው ሰማ ወለ ለምንድን ነው እኔ ሴጋውን ማጋልጠው፣ ብዙ አማራዎችን እንዴት እንደሚጫወትባቸዋል እንደዚህ አረንጓዴ እየለበሰ ተመልከት። እነመማር እቺ ባጠቦ እቺ ኩዊን የምትባላ እሷ ትግሬን አታቃላ። አማራ ልጅ ሴጋው ከባድ ሰው ነው። ኦሮምኛ ቢችል እኛንም ሰብስበው የኦነግ ስብሰባ ያስቀምጠናል። በጣም ነው የሚጮህ። ምን ይዘኛል እኮ አንተ ህሊና ነው ስለምታገል ቀላል እኮ ነው። ደደብ መሆን እኮ ነው። እናታችሁና ቁልቋላ ነገ ትግሬዎች ሙሉ ወንድ ልጅ የግድ ሴት መሆን አቋምን ለመቀያየር እኔ አልችልም። እኔ አምሰው ላይክ ላሰማችሁ። እኔ አሁን እግዚአብሔርን እች ልጅ መረዳት አለባት። እናቲቱ በጣም ተሳዳቢ ተራጋጭ ናት። ተራጋጭ ዝግጁ ናችሁ። ከበድ ለዋል አንተ ደገም ነው። ገና አስራ ሶስት አመት ልጅ ደፍረህ ሊቢያ እንደምትፈልግ ሁሉ አላወቅም። ልጄን እኔ ልፋውበትን ያለባት ያሳደግኩባት ከእንዳንተ አይነት ወረዳ ሸርሙጣ ሌባ ጋር ታብታ ፓርክ ቋአሌ ዝም ብለማ አታዳምጥም። ታብታ ፓርክ ከኔክተር አድርጎ ከንትኑ ጋር ይሰማ ነበር። ያ ያ ይሰማል፣ ይሰማል። አዳምጡ። ለሳብታ ፓርክ መቶ ሺህ አስገቡት። ዝም ብለ እዚህ ጋር ሌላ ቦታ 10 ሺህ ሰው ቁጭ ብለ ነገር ሲያባዱ ቁጭ ብለ ታዳምጣለ። አላባዳም ነገር ለአማራ እታገላለሁ ዮናስ ሄጋው የመሳሰሉ ዘመድኩን በቀለ የመሳሰሉ ሌቦች፣ ወራዳዎች የሚነግዱባችሁ እና በኦርቶዶክስ ተዋህዶ ስምና በአማራ ስም የሚነግደውን እታገላለው፣ አጋልጣቸዋለሁ። እርርበሉ እርርበሉ። እግዚአብሔር ይመስገን እኔ ገንዘብ አለኝ። እግዚአብሔር ይመስገን እኔ ወንድ ነኝ፣ ጀግና ነኝ። አገር ጎንደር፣ ጎጃም፣ ወሎን፣ ሸዋን እንደዛ ነው። ማረጋት ነው ደግሞ ጠብቅ ማለቱ። ፋሙና ትሰማላችሁ። ጊዜ የለኝም፣ ካለበለዚያ እወጣለሁ እኔ።

ሁሉም እኮ ነው የሚጫወትበት። እኔ ነገድኩበት ነገርኩበት ገንዘብ ሰበሰብኩበት። እልል ሆቴል ገብቼ እልላልኩኝ። አየሽኝ፣ የትም ቦታ ብሄድ። ይምጡ እስኪ ይምጡ። በየቦታው እኮ የተለጠፈ ቪዲዮ የኔ እኮ ነው። ስለ ኦነግ ስለ ቲፒለፍ ስለ ምናምን የተነተንኩት የኔን እኮ ነው። እግቡና እዩት አለ በየቦታው። አማራን የምታገለው ግን ኢትዮጵያ ዲሞክራሲ እንድትሆን እፈልጋለሁ። የብሄር ፖለቲካ እንዲኖር አልፈልግም። በቃ ልዩነት የዛጋ ነው ከሌሎች ጋር የኔ ልዩነት ኦሮሞን አልጠላም፣ ትግሬን አልጠላም፣ አልሳደብም። አማራው ነፃ እንዲወጣ እፈልጋለሁ። አማራ ነፃ የሚወጣው ኢትዮጵያ ዲሞክራሲ ሲኖራት ነው። ኢትዮጵያ ዲሞክራሲ ካላት ሁሉም ነፃ ይወጣል። እኔ ግን አሁን ይህን አስመሳ የሚባል ልጅ ለሚወት አታደርገውም። ቅድም ሰላም ኦሮሞን ሰደበች ሲል ነበር። ከዛ ልክ ቲፔሌፍን ስትነካበት ደግሞ ክርብታለና አንተንም እየሰ ሜት አርገው ስለዚህ፣ ተቀምጦ ሰማልም እኮ ወጣ ሄደች እኮ ትህዋትን ስተች ነው፣ የትግራይ ህዝብን አልተናካውም። ፋኖን ስንተች ኦነግን ስንት ማን ነው ሌሎችን ስንተች አሮን ነው በቃ፣ የሚሰማችሁ ከሆነ ይቅርታ አድርጉልኝ። ይህ ፌር አይደለም። እኔ ይህ ቤት እኔ በዲሞክራሲ የማምን ሰው ነኝ፣ አማራ ነኝ። ደሜን እየሰደቧት ስለሆነ ነው የተሳደበ። ውጭ ነው ትሰደባለች፣ ብዙ ነገር ትችላለች። ግን እንዴ ሌላ ጊዜ ክሆልሽ ሌሎችን ስንተች ዘመነን ስንተች እስክንድርን ስንተች ወይሆነ ስንተች ስድቡ መቻል አለባቸው። ትግሬ እንደ ቲፒኤልኤፍ ደግሞ መሽቆቅ አለ እንደ ሀቅን እንደ ዲጂታል ወያኔ አሉ ኮ እናማ አሉ አሉ በጣም ከእኛ ጋር ሆነው እንትን የሚሉ ና ና ና ና ካለ በለዚያ ነው የሚስማማ። ምንድን ነው አማራ ብቻ መተቸት የለበትም። አማራ ኮ የ የአብርሃም በግ አደረጉት ኮ ላይ ነው ግራ የገባኝ። ትግሬ ነው ብለ ያወጡት ራሱ የትግራይ ልጆች ኩልያ ናት። እናትየውን በትግሬኛ አምጥታ ያስወጣችሁ። እሱ ባጠፋ ቁጥር ለምን አማራ ይሰደባል? አማራዎች ደለች ቢካዝ እሱ አማራ ውስጥ ይገባል። አማራዎች ይጫወትባቸዋል፣ ሃይምሯቸውን በጣም ነው የሚጫወትባቸው። ኦርቶዶክስ ነኝ ብሎ ስለሚጫወትባቸው አሁን አሰማዋችሁ። ኦርቶዶክስ ለመሆን የሆንኩኝ ጴንጤ ወደ ጴንጤነቴ ብመለስ እናቴና ልጆቼ ይሰደቡብኛል ብዬ ነው አለ አየው ዳ የትግራይ ልጅ ሆነው ከአማራ ትጋቡ የሚሉ አሉ አይደል? ከኦሮሞም አሉ። ሆንም ብትልስ፣ እንዴት ድፍን ህዝብ ልትወክል ትችላለች? እሷ ከፈለገች ተጠቀሙበት፣ ሰላም ተጠቀሙበት። አማራ መቀጥቀጥ ስለፈለጉ ነው። ግን ልጅቷን አሳብዷት፣ ልጅቷ አልገባትም። እኔ ሀቅ ለመናገር ልጅቷን ብትረዳ ደስ ይለኛል። እናትና ልጅ መሰፕሬት ማድረግ ጥሩ አይደለም። ግን ትራማሁኛለው፣ ቢውስ ተደርግ ያለው ካለች

አቢዩዝ እኮም አንቺ ራሷን አቢዩዝ መደረግሽን ሽን ማውቀው ኢትዮጵያ አቢዩዝ ተደርገን ያደግ ነው ሁላችን አቢዩዝ ኖርማላይዝ አድርገነዋል ኖ ኖ ኖርማላይዝ አርጋችሁታል እኔ አሜሪካ ስላደግኩኝ እረዳታለሁ ዩ ኢትዮጵያውያኖች አቢዩዝን ኖርማላይዝ አርጋችሁታል እና ምን አለበት የምትሉ እናቷ አቷ አፈር ትብላላት ማነው ልጅሽን አቢዩዝ አርግ ብሎ የሰጠው እናትና ባናቷ ትተከል አቢዩዝ የምታረጊ እናት ሙቺ ህፃናቶች የሚያሳልፉትን ነው ቢዩዝ ስለማትገ እ የምትሉት ነገር አለ። እሷ እናት እናት ናት። ባናቷ ትተከል፣ ምን ማለት ነው አቢውዝ የሚያደርግ እናት? ለዚህ እኮ ነው ተመልሳችሁ አቢውዝ የሚያደርጋችሁ ሰው ጋር የምትገቡት። እያየናችሁ ነው አበሾች። እኔ ለዴዚ ዴዚ ኢትዮጵያንስ ኖርማላይዝ አቢውዝ ዴይ ኖርማላይዝ ትራማ ኢትስ ኮልቸር ሶ ዩር ናት ገና ጌት ሄልፕ ዴይ ናት ገና አንደርስታንድ ዩ አይገባችሁም አይረዱም። ከእናንተ ጋር መወያየት አልችልም፣ እኔ አትረዱም። ዳልቻ ደን አንደርስታንደስ ኢትዮጵያዊ እኮት እናቱ በበርበሬ አጥነው ገርፋው፣ ምን ብላ እኮ እናቴ ናት፣ በአናቷ ትተከል እ በአናቷ ትተከል። ውጭ ስናደግ ነው እኛ ደግሞ ያደግነው። እኔ በበርበሬ ታጥኜ ያደግኩኝ፣ ቢውዝ አድርጋ ነው ያሳደገችኝ። ነግራት አለው አሁን ጊበደም በህይወት ብትኖር እነግራት ልክ ልኳን ነበር። ምን ቁጭ አርጌ ነበር ምን ነግራት አንበርክኬ ነበር ይቅርታ ማስብላት የኔ እናት ላደረገችው ነገር መልካም፣ ላደረገችው ነገር መልካም። በበርበሬ ያውም እኔ ጎበስ ተማሪ ሰርቄ የማላውቅ አንዱ ካጠፋ ሁላችን ነው በበርበሬ የምንታጠነው። ነው በበርበሬ ታጥነሽ ታውቂያለሽ? ዛፍ ላይ ሁለት ቀን ታሳሽ ታውቂያለሽ? እናቴን ዛፍ ላይ ነበር ማስራተኝ። እኔ አሳያት ነበር። አንተ አሜሪካ ይሄ ነው። ኖ ኖ፣ ኦፍ ኮርስ ኖ ኖ። አሜሪካ ያለው የተማርኩ ሰው ነኝ። አሜሪካ ስላደግኩኝ አሜሪካ እንትን አርጎኛል። አዎ፣ ወደብ ላይ አስወርት ጋር እኔ ምን አልኩ መሰለሽ ከእናቴ የበለጠ ባለቤት የነም ወዶ ሚስቴ የነም ወዶ ነኝ ከእናቴ እጥፍ፣ አስር እጥፍ፣ አስር እጥፍ። ምክንያቱም ሚስቴ ለእኔ በጣም ብዙ መልካም ነገር አርጋለች። እናቴ ግን ምንድነው፣ ለምን መሰለሽ ምረዳት፣ እሷም እንደዛ ተደርጋ ስላደገች ብዙ አንደርስታንድ አደርጋለሁ። ግን ኢዝ ሮንግ ኢትስ ሮንግ። ኢትዮጵያ እኮ ቢዩዝ እየተደረገ እኮ ነው። አበሻ ሁሉ ቢዩዝ ትደረጋለህ። ለሚ አስክ ዩ ኮሽን። እናንተ አሁን ልጅ አለክ፣ ልጅክ መታ ወይም ደግሞ ወንድ ልጅክ የሚሆን ሄዶ ሴት ቢጠብስ ትምህርቱን ሳይጨርስ ምን ሳይል አቋርጦ አሁን ዴዚ የምታደርገውን ቢያደርግ ዝም ብለህ ነው የምታየው? በቃ ፌል አድርግ ያሉ ፌል አድርግ ያሉ አልሬዲ ልሽ አነገልንገርሽ እናንተ እኮ አልተማራችሁም፣ አታውቁም ልጅ አስተዳደግ እንኳ አታውቁም። ስለ ልጅ እንኳን ሳይኮሎጂ ልጅ አታውቁም። ልጅ አለሽ አለ ሰላም ልጅ አለሽ? ወንድ ልጅ ሴት ልጅ? ወንድም ሴትም አለች። ኦኬ እድሜያቸው ስንት ነው? ሴቷ አስራ አራት ዓመቷ፣ ከዛ ወንዱ ደግሞ አምስት አመቱ። ኦኬ ለሴቷ አንድ አመት ብቻ ነው ያለሽ። ከአንድ አመት በኋላ የፈለገ ነገር ብታደርጊ ሽናገደልስ። ስንት ባይ ዘ ታይም ሺ ኢዝ 15። ሴት ልጅ አንቺ ሁሉን ነገር አንቺ በምትፈልጊበት መንገድ አስተምረሽ ካላሸነፍሻት ከዛ በኋላ ዮርዳን፣ እኔ የወጣቶች አስተማሪ ነበርኩኝ ቲኔጀሮችን ነበር ማስተምረው። አይ ነው የቲኔጀሮችን ሳይኮሎጂ ሴት ልጅ ከ15 ዓመት በኋላ አትቀይሪያትም። በቃ ዮርዳን፣ በቃ አንቺ ችግሩ ያንቺ ነው። 15 ከሚሞላት በደንብ አርገሽ ማሳደግ አለብሽ በደንብ አርገሽ ኦኬ። ወንድ ልጅ ያው ትንሽ ስሎ ስለሆኑ እስከ 18 ዓመት አለሽ እስከ 18 ዓመት ከ18 ዓመት በኋላ ግን ምንም ብታደርግ፣ አይሰማሽም። ስለዚህ አይገባኝም። እኔ አሁን ልጅ አለኝ፣ አረ እንዴ 16 ዓመት ልጅ አለኝ። በደንብ አድርጌ ኦርጋኒክ አብልቼ፣ ፍሪደም ሰጥቼ፣ በፕራይቬት ስኩል አስተምሬ፣ በጣም ሁሉ ነገር አድርጌያለሁ። አሮን ነው እግዚአብሔር ይጠብቅልኝ ትያለሽ። ይዶን ነው አንዳንድ ጊዜ እኮ ቤተሰብን በደንብ አድርጋሽ አሳደገሽ ምን ብለሽ ይበላሹብሻል። የሚያበላሽ የአንቺን እኔ ለምን መሰለሽ እዝጋ ምጮ ለምን መሰለሽ ምለፈልፈው በማያገባኝ ነገር እኔ እኮ አምስት ሳንቲም ስቲክቶኩን ዘግቼ ብጠፋ እኮ ለኔ ጠቃሚ ነው። ግን ነገ ልጆቼ ማናግብተው እንደሚመጡ አላቅም። ውጭ ያሉትን ልጆች መቀየር አለብኝ። it's not about it's not about your kids it's about your kids friends so ምን አደርጋለሁ እኔ የጓደኝ የልጆቼን ጓደኞች ሰብስቤ አስተምራለሁ። የወንድ ጓደኛዬን እኔ ነኝ፣ በቃ እኔ ነኝ፣ እኔ ሁል ጊዜ እኔ ነኝ። የወንድ ልጄን ጓደኞች ሰብስቤ ባስኬትቦል አጫውታቸው አለው ፓርክ ወስዳቸው አለው። እኔ አምን ከንትሮ አምን ከንትሮ የሚያረጉትን ነገር ለምን ለእኔ ልጅ ብቻ ብዬ ሳይሆን ልጄ ጓደኛ አርጎ ጓደኛ፣ እንኳ ጀስት ፍሬንድስ ነው ምልሻ። አለ እንዴ ወንድ ልጅ የሚያጠፋው ጓደኛው ነው፣ ታውቂያለሽ? ሴት ልጅ የሚያጠፋት ወንድ ልጅ ነው። ወንድ ልጅ የሚያጠፋው ጓደኛው ነው። ሴት ልጅ የሚያጠፋት ወንድ ልጅ ነው፣ ቦይ ፍሬንድ ነው። አለ እንዴ ሴት ልጅ ፍቅር ከያዛት ሽዝዳን በቃ ሽዝ ዳን ሽዝ ዳን። ስለዚህ የዴዚ ችግር አይደለም። ዴዚ አቢውስ ተደርጌ ነው ያደግኩት አለች እናቲቱ። ሽዝ ኦሬዲ ወድቃለች። ሽ ፌል ዘር ኢዝ ናቲንግ ሺ ኩድ ዱ ኦል ሺ ኩድ ዱ ራይት ናው ኢዝ ፕሬይ ኤንድ ፕሊድ ኤንድ በግ። እየሄደችበት ያለ መንገድ ጭራሽ ሪቤሌስ ሪቤሌስ ሪቤሌስ ነው የሚያደርገው ምክንያቱም ዴዚ አቢውስ ተደርጋ ስላደገች አደገች በሷ አባባል እናቲቱ አቢውዝ ያደረገችውን መጀመሪያ ከዴዚ ጋር ሰላም ካልፈጠረች ዴዚ አትሰማትም። አሁን ሺ ኖ ሎንገር ኒድ ሄር አየሽ፣ አትሰማሽም። ቢኮዝ ኦሬዲ ሀርት ናት ሴት ልጅ እስኪ አንቺ ሴት ልጅ፣ ባልሽ ካኮረፍሽ የሆን ነገር ካደረገ የፈለገ ነገር ብልሽ ትሰሚዋልሽ? ትሰሚዋል? አትሰሚው ማለት ያን ነገር ሴት ነሻ። ሴት ልጅ እኮ ያ ነገር፣ ያን ነገር ዲል ካደረገ በኋላ ግን ይቅርታ ካደረገና ሴት ልጅ እየውልሽ ይቅርታ ተብላ ፌክስ ከተደረገ በኋላ በቃ ከዛ በኋላ ትሰማሻለች። ዴይዚ እናቷን አትሰማትም። የማትሰማት እናቷ ዴይዚ፣ እኔ አይደለም ያልኩት ዴይዚ፣ እናቴ አቢዩዝ አርጋኛለች፣ እኔ ታክሲክ የሆነ አቢዩዝ ቤተሰብ ነው ያደግኩት አባቴን በእሷ ምክንያት አጥቻለሁ። ብዙ ቂም አላት፣ ብዙ ትራማ አላት። ሶ ሺ ኒድስ ቱ ፌክስ ታ ፕሮብለም። እናቷ ተንበርክካ